አምሮ ቤታየው በይ አሰላሙ አሊኩም ውድና የተከበራችሁ ቤተሰቦቼ፣ እንደምን አላችሁ ደናናችሁ ወይ? እኔ ደና ነኝ፣ አልሐምዱሊላ በሀገር ውስጥም በሀገር ውጭም ያላችሁ ቤተሰቦቻችን ደናናችሁ? እኔ ደና ነኝ፣ አልሐምዱሊላ። ዛሬ በአይነቱ ለየት ባለ ቪዲዮ ነው የመጣላችሁ። በጣም ተወዱታላችሁ ብዬ ተስፋ አደርጋለሁኝ እና ደግሞ በጣም ደስ ብሎኛል፣ ከምለው በላይ በጣም ደስ ብሎኛል እና ያው እስከ ዛሬ እንግዲህ ከእናንተ ጋር ስመጣ ልብስ ለብሼ እየሳኩ ምናምን ስመጣ ሁሌም ደስተኛ ለመምሰል እየሞከርኩ ነኝ ነበረ እና ግን አልሐምዱሊላ ስለ ሁሉም ነገር እጅግ በጣም አመሰግናለሁኝ። ምክንያቱም አያልፍም ያልናቸው ጊዜያቶች ሁሉ ያልፋሉ። አንደሰትም ዛሬ ቁመን መሄድ አንችልም ያልናቸው ነገራቶች ሁሉ ቁመን እንደምንሄድ ደግሞ ያው አልሐምዱሊላ ቁመናል። አልሐምዱሊላ ቁመናል እና በጣም ብዙ ነገሮች ነው ያሳልፈው ያለው። ለእናንተም ደግሞ በቃ ከካሜራ ሳልመጣ ከምለው በላይ አንድ ቀን ትልቅ ደረጃ ደርሼ የራሴ ኢንዱስትሪ አውራለሁ ብዬ አስባለሁ። ለሰዎች አስተማሪ ነገር ከሆነና ዛሬ ግን ከዛ ሁሉ ነገር ወጥቼ አልሀምድላ በጣም ደስ ብሎኛል። እና ቤተሰቦቼ አሁን ላይ ደግሞ ማለት አብሮኝ ያለው ማን እንደሆን ከማን ጋ እንደሆንኩኝ ታውቃላችሁ ሁላችሁም። ከአኑ ጋ ነኝ አኑ ማለት በጣም ቆይተናል። ኢንሻላህ በቅርብ በአዲስ ነገር እመጣለሁ ብዬ አስባለሁ። የኔ ቤተሰቦች ምንም ነገር እንድደብቃቸው አልፈልግም፣ ምክንያቱም ደግሞ ሰው ነኝ። እያጠፋው ያለሁት ነገር ካለ ንገሩኝ። የእናንተ ምክር በጣም እሰማለሁኝ፣ ያከብራችኋለሁ፣ ወዳችኋለሁ። እና ቤተሰቦቼ ያው ዛሬ በጣም ደስ የሚል ቦታ ነው ያለሁት። ትናንትና እንግዲህ እንደምታዩት እሱ ወስዶኝ ነበረ። እሱ አስና ትንሽዬ በጣም አዝናንቶኝ ነበረ። ምክንያቱም ኢትዮጵያ ውስጥ አይቼው የማላቀው ቦታ ነው የወሰደኝ። ካመጣው ጀምሮ እንደዛ አይነት ቦታ አይቼ አላቅም። የተለያየ ቦታዎች ህጅ አለው፣ ግን እሱ እንደወሰደኝ ቦታ በጣም የወደድኩት ቦታ የለም። እና ዛሬ ደግሞ እኔ በተራዬ እንግዲህ ከዚህ ጋር ሰርፕራይዝ ስላደርገው ነው ጥሩ ጊዜ እንድናሳልፍ ፈልጋለሁ። ሁሌም ማልቀስ፣ ማዘን ምናምን እኔ ከምላችሁ በላይ በጣም ብዙ ፈተናዎች አሳልፍ ያለው ቤተሰቦች ወላሂ ነው ምላችሁ። ማለት ያው እናንተ እዚህ ጋር ካሜራ ጋር ይዤላችሁ የሚመጣውን ነገር ነው የምታውቁት። ከጀርባ ምን እንዳሳልፍኩ ምን እንደሆንኩ ምን የምታውቁት ነገር የለም። ግን ደግሞ አሁን ዛሬ ማለት አኑ ብቻ አይደለም ሌላ ሌላም ጓደኞቼ አሉ ግን ጎረቤቴ ምናምን ሆኖ በብዙ ነገራቶች አብሮኝ የነበረው ልጅ እሱ ነበር። እና ያው ትናንትና ደግሞ ሁላችሁም የምታውቁ ናችሁ ሁላችሁም፣ ያው በጣም ደስ የሚል ጊዜ አሳልፈናል ከሱ ጋር። ዛሬ ደግሞ በእኔ ቤት ከእናንተ ጋር እሱን ብቻ አይደለም እናንተንም ጋብዣችኋለሁኝ እና ምርጥ ጊዜ እናሳልፋለን ብዬ አስባለሁኝ። ትናንትና እንግዲህ አይታችኋል ማለት በጣም አዛ በነገራችን ላይ አነዋር ማለት ንንቻ ማለት ብታዩት በአካል ብታውቁት ሁሉም ሰው በቃ ሴትም ወንድም ጓደኛዬ ቢሆን ብሎ የሚመርጠው አይነት ልጅ ነው። ምክንያቱም ለማንም ሰው ምቀኝነት የለበትም። እኔ ከፍቶኝ ካየ እንዲሁም ደግሞ ሌላ ልጆችም ደብሯቸው ካየ በቃ እነሱ ለማሳቅ ለማጫወት የማያደርገው ነገር የለም እና ትናንትና እንግዲህ አይታችኋል። ለሰላሳ ደቂቃ ምስቴ ሁነሺ ምናምን ነገር እያለ ሲያዝገኝ ነበረ እኔ ደግሞ ዛሬ በተራይሱን የማዝገው ነው የምሆነው። እኔ እንጃ በቃ አኑ ዋኑ ዛሬ ትግስቱን ይስጥ። ምክንያቱም ትናንትና አዝገኸኛል፣ ዛሬ ደግሞ እኔ ብድሬን ብድሬን እመልሳለሁ። ይን በቤተሰቦቼ ማል ምን እያልኩ ግን ላዝገው፣ ምን እያልኩ ላዝገው? ቤተሰቦቼ እስቲ ቃይ እኔ ማዛግ አልችልበት። ማለት እንደሱ አይደለሁ፣ ማዛግ አልችልም። ግን ባዝግህ ደስ ይለኛል። ምክንያቱም የትናንትናውን ፋንታ ምድሬም ብመልስ ደስ ይለኛል ብዬ እንደማዝግህ አለቅም። ምክንያቱም የአሁኔ እንዳንተ አይደለሁ ማኑዬ፣ የኔ ቆንጆ ዛሬ አንተን የምጋብዝህ በጣም በቃ ፈታ ያለ ጊዜ የምናሳልፍበት ጊዜ ነው የሚሆነው። ምክንያቱም አለዝግ ዛሬ ጋብዝሃለሁ። አታክልት ነገር እንግዲህ ደስ የሚል መናፈሻ ቦታ ነው ያለ ነው እና ምጋብዝህ ይሆናል። ግን ቤተሰቦቼ ከመምጣቱ በፊት እሱ ለእሱ ያዘጋጀውትን ነገር ያሳያችሁ ያው እንግዲህ ማለት አላስብኩትም። እዚህ ጋር አዘጋጀዋቸው ነገሮች ፍራፍሬ ናቸው። ጋሁኔን ማለት ልብሴ ራሱ ምናምን አላስብኩትም። ብቻ መናፈሻ ቦታ እንግዲህ ስትመጡ ታስባላችሁ። መቼ ምግብ ሰርታችሁ ምናምን ሌላ ጊዜ ግን ልክ ውጫ ጋር እንደምንዝና ነው ቤት ምግብ ሰርቼ ነበረ ሻያፍ ልቼ ምናምን ምናምን። እዚህ ቦታ ላይ አሪፍ ጊዜ እናሳልፋለን ብዬ ተስፋ አድርጋለሁ። ለአሁኑ ግን ምንም አላሰብኩትም ወላሂ ምንም። ምክንያቱም በቃ ከመጣ ናይ ቀር ፈታ ብለን እንድንሄድ ብዬ ከሌላ ሰው ጋር ነበረ የመጣው ስጅንገት ከጓደኛዬ ጋር ነበረች። ያው ጓደኛ ልታገባ ነው በነገራችን ላይ በቅርብ ሰርግ ጠራችኋለሁኝ። እዛ አኑን ለምን አልጠራውም ብዬ እኔ ደግሞ ይሄን ነገር አዘጋጀሁኝ። በነገራችን ላይ ፈራውላ በጣም ነው ወደው። ቤተሰቦች እንብላ እስቲ እየበላን ደግሞ እንጠብቅ። በምን ቋንቋ በምን ዘዴ አልገባ አለ አንተ መውደዴ በሀሳቢማ ከቅፌ ገብተ ሞቆኛ

ምንደላቸው ሰላም ሰላም፣ ውድን የተከበራሽኛ ፋሚሊዎች እንዴት ናችሁ? ደንግጫሉ ደንግጣል። ካሜራ እንዳለ ራስ ምግብ ሳይ በጣም ነው ሞልዶ ወይቆያ ምግብ ሳይ በጣም ደስ የሚለኝና ዛሬ ምንድን ምን አለ? ዛሬ ያው በጣም ደስ የሚል ጊዜ እንድናሳልፍ ፈልጋለሁ። ያው እኔ እንዳንተ አይደለው፣ አነዋር ተቃላህ አይደለ? ምን አርክሽ ዛሬ? ምን አርክሻለሁ ዛሬ በቃ ማረፍ አለበት። እኔ ምልህን ነው ማድረግ ያለብኝ። አንቺ ምትይም፣ ሰላሳ ደቂቃ አግባኝ። ዛሬ በቃ እኔ እንደምለው ነው መሆን መሆን ያለበት። ስለዚህ ቁጭ በል። እሺ ቁጭ በል። ከመቀመጥ በፊት ማውራት አለብኝ። ቤተሰቦቻችን ዛሬ በቃ እኔ ምልህን ነገር ማድረግ አለብን አነዋር አረጋለሽ ምግብ ምግብ ከበላው ብረንብ ነው ማለት ይሄ ሁሉ ሰው ሌላ ሰው አይመጣም። ችግር የለም ማለት ደስ ይላል በጣም እንግዲህ እንዳንተ አግቢኝ አለ እኔ ሚን አንድ አለ ያው ሶስት አዘጋጃለሁ ግን፣ እኮ ቤተሰቦችን ሰላም ብላችኋል። እኔ እንጃ እሳት ምግብ ሳይ፣ ውድ ና የተከበራችሁ በጣም የእኛ ፋሚሊዎች እንዴት ናችሁ? እኛ አለን አልሐምዱሊላህ ምናምን ነገር ግን ቆይ እንዴት እስከ ዛሬ ላይ እሺ በቃ እሱ ከሆነ ነገር ግን ቺል ከምንም ነገር ስም ምን ሶፊያ ምን ትሰጠኛለች ብለህ ታስባለህ? ሶፊያ ለአነዋር ምን ትሰጠዋለች? ሶፊያ ለአነዋር ምን አንደኛ ድርቀት፣ ሁለተኛ ጭቅጭቅ ሶስተኛ ምግብና ማዝናናት ስለዚህ የትኛው ምርጭ እንጂ አንተ ድርቀት ምንድነው ይሄን ሙጭጭ ማለት ነው ሰው ማድረቅ ምናምን ረጅም ሰዓት ችክ ማለት ምን ችክ ማለት መሳደብ ይሁን መማታት ምናምን አንደኛው ድርቀት እሺ እኔ እንደዚህ ነኝ እሺ አይደለሽ በቃ ተውኩት ልሰጥ የነበረውን ነገር ራሱ ትችዋለሁ ስለዚህ አሁን በመጣህበት በልተህ ትሄዳለህ አይ ቆይ ቆይ ከምትይኝ ሶፊያ ማለት ፍቅር ሶፊያ ማለት ልሰጠ ያሰብኩት ምን እንደሆነ ታውቃለሽ? ልሰጠ ያሰብኩት ማለት ነው ከእነሱ እንዳውሪያቸው አንቺ ስእና ቤተሰቦች ም የሚሰጠኝ ምን እንደሆነ አላውቅም። ደህና ነገር እንደሚሆን ተስፋ አደርጋለሁኝ። ለሶፊያ አቁም ነገር አታውቅም እና ዝም ብሎ ነገር የምትሰጥኝ ትችላለች። ን ትንሽ የለውም ደስ የሚል ነገር ብትሰጠኝ እና ቤተሰቦች ያው ሶፊያ የመኪና ቁልፍ ወር ደግሞ ትልልቅ ነገር እንደምትሰጠኝ ተስፋ አደርጋለሁ። እና ደህና ነገር ሊሆን ይችላል። ነገር ተስፋ እናደርጋለን ማለት ነው። ሶፊያ በጣም ቀረሽ ምንድን ነው? ምንድን ነው ይሄ ማለት? አሁን ይሄ ብላ ማለት በቃ ከአታክልቶች ሁሉ የተዋበ በጣም በጣም በጣም ቆንጆ የሆነ አታክልት። ስለዚህ ልሰጥ ያሰብኩት በጣም

እንጆሪ ሰጠሽ ሞተሻል እኔ እኮ ነገር ከዚህ በላይ ምን ይሰጣል እንጆሪ ነው ነው እኮ ስለዚህ ያው ምንም ደስ ስለዚህ ቤተሰቦች ሌላውም እነግራችሁ የምፈልገው ነገር ይሄ እንደዚህ የሚያዘጋጁት ሌላውም እነግራችሁ የምችለው ነገር እንደዚህ አይነት ነገር የሚያዘጋጁት ፍቅረኛ ሞች ጓደኛሞች ማለት ነው። ጓደኛሞች አይደል? ፍቅረኛ ሞች ካፕሎች፣ ባልና ሚስቶች ናቸው። እኔና እንጂ ለምድር ላይ የምናዘጋጀው ግዴታው ፍቅረኛ ሞች ብቻ አይደለም እንደዚህ የሚያዘጋጀው። አቋም እኔ የማውቀው ፍቅረኛ ሞች ብቻ ነው አይደለም። እኔ ጓደኞቼ አሁን የተጋቡ። ይሄ የመሀይሞች አስተሳሰብ ነው። መሀይም ነገር ሲ በጣም የሚዋደዱ ሰዎች። መሀይም እያልሽኝ ነው? እኔ ፍቅረኛ ሞች ሆኖ ፍታማቾች ሆኖ ቤተሰብ ሆኖ እትና ወንድም እንዲህ ምን ይተቀጣጥሮ እኔ አሁን ማይ እንዲቀጥሪ እንዲላበላት ማለት እኛ እኔ እህት አማቾች እንደዚህ እህትና ወንድም እንደዚህ ከመጀመሩ፣ እኔና ማሂን እንገዳደል ነው የምንፈልገው እንጂ እንዲ ሊጋብዛት ምናምን እንጂ ይሄ እንግዲህ ምን መሰለክ፣ አስተዳደግ። አይ አስተዳደግ አይደለም፣ ይሄ ስቃል ነው። ማሂ ሌላ ቦታ ውስጥ ነው ማዝናናት። ስለዚህ ቃል ገብቼ ልሻለሁ። እንዳውም በቃ አሁን አንቺ እንጂ ትሄጃለሽ። እሺ፣ እሺ። እኔና አንቺ ለምንድን ነው እንደዚህ የምናዘጋጀው? አንተ የቀለድክ ነው ወደ እንደዚህ አይነት በጣም የሚወድ ሰው ነው የሚያዘጋጅልህ፣ በነገራችን ላይ እሺ እ አረ የሚወደኝ ሰው እንደዚህ የሚያዘጋጅልህ ነው ወደ ነው ካሜራ ፍርቶ ነው ማ እንዴ፣ ስንት ዓመቴ? ብላ ብላ ካሜራ በጣም ካሜራ ቤተሰቦች የኔ ወዶች ግን ብላ ብያቸው አሉ። ካሜራ ማለት ነው የሚሰዘኝ። ማን አለ እንደኔ እድል የቀናው የሰመረለት በፍቅርሽ ዜማ ኑሮ ተቃኝቶ ብርሃን ተሞላ የኔ አለምማ አልፈራም ነገን እንዳና አንቻለሽና በፍቅርሽ ከፍ ያደረግሽኝ እንደ ደይመና ንግስቴ የቤቴ ግርማ የንጋ ጮራ አምሮ ቤታየው በይፋ ሁላለሽና ማመና ቃቴን የህልሜ ንግስት የንያረኩና ብሩቅን መጣ ህይወት ሊታደስ ባንቺ እንደገና